መሌ መለኛው የሀይሚ መከታ ከች ብሏል። ያው ሀይሚዬም እስከ መከታዋ ነው የመጣችሁ ዛሬ። እንግዲህ ሀይሚዬ እኮ በጣም እድለኛ ነች። ባሏ መከታ፣ የባሏ ወንድም መከታ። ምን ጭንቅ ብሏል። ሰውየው የሆነ ነገር ሲፈጠር ወደ መከታዎቿን የምትሄደው እንግዲህ። መሌ ቻናል ተከፍቶለታል ማለት ለዩትዩብ አዲስ አይደለም። በጣም ጎበዝ ፕራንክ አድራጊ ነው። እንደውም ዩትዩብ ከመከፈቱ በፊት የስራውን ባህሪ በደንብ አውቆታል ብዬ አስባለሁኝ። ሰላም ሰላም፣ እንደቻናል ቤተሰቦች እንዴት ናችሁልኝ? ደናናችሁ? ሰላማችሁ ይብዛልኝ፣ ወዶች እውነት ለመናገር ቪዲዮ እንዳየሁት ልሰራ ነበረ። ነገር ግን ቢዚ ሁኛም ሽቼ ነው። በጣም ስራ በዝቶብኝ ነበር። ዛሬ አንዱን አንዱን ስለው አለሳካልኝና ያው እስካሁን ድረስ ቆየውኝ ማለት ነው። ነገር ግን መጥቻለሁ ውዶቼ። ግን ማለት ነው በመጀመሪያ አንድ ጥያቄ ልጠይቃችሁ ነው። ላይክም ሰብስክራይብም እያደረጋችሁ ስለምታበረታችሁ እጅግ ነው የማመሰግነው። እና ከኒቤት ኮሚንት የምትኮምቱልኝ ሰዎች በጣም ውስን ናችሁ። ውስን ከመሆናቸው የተነሳ ማለት ነው አውቃቸዋለሁ። የምር በጣም በቋሚነት የምትኮምቱልኝ ማለት ነው። እና ከእናንተ መካከል ለረዥም ጊዜ ከቤቴ የማጠፋ ልጅ፣ አሁን ግን ከጠፋች ብዙ ቀን ሆኗታል። ከቤቴ አይቻታል አቅም እንደው በፊት ከኒቤት ባያት ራሱ ከነ ብሩኬ ቤት አያት አለው እውነት በኮሜንቷ ና የዋለው ከዛ። አሁን ግን ኮሜንቷን እያመለጠኝን አላቀም አይቻት አላቀምን ነው። እንደው የኔ እህት ባለሽበት ሰላምሽ ይብዛልኝ። ይሄን ያልኩት ያው ከቤት ቀርታ አታቅም በነገራችን ላይ ለዛ ነው። እና ውድ ቤተሰቦቼ ሁላችሁም ባላችሁበት ሰላማችሁ ይብዛ። እና እንግዲህ ወደ መለኛው ስንሄድ የሀይሚ መከታ ብሩኬ እኮ ከዚህ በፊት ሰክሮ ነበረ። በእርግጥ ያው ትክክለኛ ስካር ሳይሆን ውሃ እየጠጣ ሀይሚን የሰከረ መስሎ ትንሽ አንገራግሯት ነበረ። እንደውም ሀይሚ በዛ ጊዜ ፍልቅልቅ ብላ ደስ ብሏት ነበረ እና በቃ ቀኔን አበላሸው እያለች ስትቆጣ ነበረ። ያኔ እኮ ፈጣሪ ነው የወለዳት እንጂ ሀይሚ እኮ ሰባተኛው ሰማይ ሊሰቅላት ነበረ፣ ብሩኬ ሰክሮ ማለት ነው ተሸክማ ሲሄድ የጮኸችውን ጮኸት ራሱ እኔ ከጆሮ ያለ ደንግ ደንግጣፍኮ ነው። የምርም የሰከረ መስሏት እና እንግዲህ ዛሬ የመጡትም ያው በፕራንክ ነው ግን ሰርፕራይዙ ይበልጣል እና መሌን ሰርፕራይዝ አድርገውታል። እኔማ እንዳጀማመራቸው ማለት ነው፣ ውድ ቤተሰብ የምር ኦ ዛሬም መሌና ሃይሚ ሆኖ ብሩኬን ሊያዝጉት ነው እንዴ ብዬ ነበረ። ለካስ ለራሱ ነው ለመሌ መሌ ጉዱን አላወቀም። እና የጃኬቱ ነገር ግን የዘር አለባቸው መሰለኝ። ሦስቱም ወንድማማቾች ሲናደዱ ጃኬታቸውን ይፈትሉታል እንደ ጥጥ እየሞቃቸው ነው ልበል። በእውነት የብሩኬ ወንድሞች እኮ አቤት አስተዳደግ። እሙሽ ግን እንዴት ብታሳድጋቸው ነው? ሁሉም ስነ ስርዓት የተሞሉ በዛ ላይ ለሀይሚ ያላቸው ክብር፣ እንዴት እንደሚጠነቀቁላት። እንግዲህ እንዴት ያጠጣሻል ብሎ በጣም ነበር ሲናደድ የነበረው። እኔም እኮ ጠርጠር የነበረ፣ የሰርጌ ቀን ክላስ ዘግቶ ተቀምጦ ነበር ብቻውን። በጣም ነበር የጠረጠርኩት። አለ ሚስጥር ወጣ እኮ መለኛው። ብሩኬ ግን ምን አስበው ነው በሰርጉ ቀን ክላስ ዘግቶ የሚቀመጠው? እና ሀይምዬ ከመተተዋጋ መታ እንግዲህ እኔማ ገና ሳያቸው ማለት ነው። ወይ ብሩኬ የፈረደበት ዛሬን በቃ ሁለቱ ተገናኝተው ዛሬ ሊሰሩለት ነው እያልኩ ለካ ለመለኛው ነበረ። እንግዲህ ቅመማዬ ወሬዋን ጥፍጥ አድርጋ ስምርምር ምንድን ነው አሰማምራ። እሱ መጠጣቱ ሳያንስ እኔን አጠጣኝ። ለምን እንደዚህ ያደርጋል? ወንድምህን ምከረው። እሱ አዲስ አበባ ከሄደ እኔ ከዚህ ነው ምቀመጠ እኔ ከዚህ ከተቀመጥ፣ እሱ ከዚህ ከተቀመጠ እኔ አዲስ አበባ ሄዳለሁ። ከእሱ ጋር በጭራሽ አልሄድም አልሆንም ማለች ሲያሳዝን። እኮ ደግሞ ማለት እሱ ያላንች ማን አለው አለ። ሁሌም እንደዚህ ሲሉ በጣም ነው የሚያሳዝኑኝ። ያላንች ማን አለው ይላሉ ሁሌም ና ሀይሚ ማለት ለብሩኬ ምን እንደሆነች እንግዲህ ግልጽ የሆነ ነገር ነው። እንኳን ብሩኬ አይደለም ወንድሞቿ ራሱ ከእነሱ እንድትወጣ የማይፈልጉ ሰዎች ናቸው። ዛሬ ብሩኬ በቀበቶ ሁላ ነበር ሊገረፍ የነበረውና ና ሃይሚዬ ደግሞ አጋጋለችው ማለት ነው። በጣም የሳኩበት ፓርት እንኳን እኛ እንኳን አይደለም እሱ እኛ በዚህ እድሜያችን አልጠጣንም። እና እየጠጣ መጠጥ እያጠጣ ሊያቃጥለች ነው ሲላት ማለት ነው። አዎ ተቃጥያለሁ። ማርያምን እንዴት እንዳሳቀችኝና ከሱ አወራር የእሱ አመላለስ በጣም ነበር ያሳቀኝ። እውነት ለመናገር የእውነት ቢሆንም ማለት ነው መለኛው ይዞ እንደሚቀጠቅጠው ጥርጥር የለውም። ምክንያቱም ይህን ነገር አድርጎ ተያቀም ሲጀመር ከምን የተነሳ ነው እንደዚህ አይነት ነገር የምታደርግ ብሎ በጣም ከባድ ነው የሚሆነውና፣ ግን ብሩኬ እንደዚህ አይነት የሚነካካው ልጅ አይደለም። ሁኔታውን ሲያይ የእግሩን አንስቶ አሮጠን። ብሩኬ እና ውዶችዬ እንግዲህ ለማንኛውም ቻናል ተከፍቶለታል። እኔም ሸር አድርጌያለሁኝ። ምናልባት ያላገኛችሁት ካላችሁ በእኔም ገብታችሁ ማግኘት ትችላላችሁ። በነ ብሩኬም ገብታችሁ ማግኘት ትችላላችሁ። ለብሩኬና ለሀይኒ ግን ማለት የምፈልገው ነገር ማለት ነው ከዚህ በኋላ የሆነ ለሰው ቻናል ሲከፍቱ እንደዚህ ድንገት ሰርፕራይዝ ሳይሆን ችግር የለውም የሆነ ቻናሉን ከፍተው ጠዋት ላይ ማለት ነው ይህን ቻናል ሰብስክራይብ እያደረጋችሁ ቆዩ፣ ማታ ጠብቁን አይነት ነገር ብለው መልእክት ቢያስተላልፉ ማለት ነው የምር በጣም ብዙ ሰብስክራይብ ይኖረዋል ብዬ አስባለሁ። ብዙ ጊዜ እንደዚ ያደርጉም ሰርፕራይዝ ማድረግ ስለሚፈልጉ መሰለኝ ድንገት ነው የሚመጡት ማለት ነው። ግን ያኛው መንገድ የተሻለ ይሆናል ብዬ አስባለሁኝ እና ለመሌ ለሀይሚ መከታ ለሆነው እንኳን ሰላሳ ሺህ አይደለም ከዛ በላይ ይገባዋል። በእውነት የሆነ ቤት ላይ ማለት ነው በቤተሰብ በወንድ በፍቅረኛ ቤተሰብ ዘንድ መወደድ ምንኛ መታደል ነው ብላ የኮመተች ሰው አይቻለሁ። ከማን ቤት ሁኔታውን አላውቅም ብቻ ግን እና በቤተሰብ በባል ዘመዶች መወደድ እጅግ መታደል ነው። ሐይሚዬ ደግሞ ይሄን ታድለዋለች ና ኔ ቆንጆ ይገባሻል። ያው እሷም የዋህ ልጅ ነች። እውነት ለመናገር ለየዋሆች ደግሞ የዋህ ይገባቸዋል። የዋህ ሰው እንደነሱ መልካም ነገር ሁሉ ለሐይሚዬ እመኝላታለሁ። ምክንያቱም ልቧ ንጹህ የሆነች ሰውነች ነች። ሀይሚና ብሩኬ ደግሞ እግዚአብሔር ውስጣችሁ፣ የእኛ ትንሽዬዎች፣ የእኛ የልጅ አዋቂዎች በጣም ትለያያላችሁ እና እንግዲህ በእነሱ ስር በጣም ብዙ ሰው እያፈሩ ነው። ፈጣሪ ውስጣችሁ ይህን ደግነታችሁን አይቀይርባችሁ ነው የምለው። ውድ ቤተሰቦች ደግሞ እጅግ በጣም ነው የምወዳችሁ። ሰላም ደሩልኝ። ባይ ባይ።